ሰላም ጤና ይስጥልን ውድ አድማጭ ተከታታዮቻችን፣ እንደምናላችሁ። ዛሬም በአዳዲስ ፕሮግራሞች እግዚአብሔር ፈቃዱ ሆነው ተገናኝተናል። ኢራንና እስራኤል ለአስራ አንድ ቀናት አስራ ሁለተኛው ቀን ላይ ነው ተኩስ አቁም የታወጀው እና ተኩሱ የቆመው። የእስራኤልና የኢራን እንካ ሰላምታ የጀመረው በእስራኤል ተንኳሽነት ቢሆን እንኳን አሜሪካ ግን ዛሬ ላይ መታ የተኩስ አቆም እንዲደረግ አወጀች። አሜሪካ ኢራንን ናፍታን፣ ናታንዝ እንዲሁም ሌሎች የኒኩሌር ጣቢያዎችን ፍሩዶን ጨምሮ ደብድባ ለምንድን ነው የተኩስ አቆም እንዲደረግ ያደረገችው? ምክንያት ውስጥ ምንድን ነው የሚሉት እና ሌሎች ጉዳዮችንም አብረን የምናይ ይሆናል። እስከ መጨረሻው ከእኛ ጋር ይሁኑ እያለን እየጋበዝ ናችሁ? አሁን ወደ መረጃዎቹ እናልፋለን። እባክዎን ሰብስክራይብ፣ ላይክ፣ ሼር በማድረግ የቻናላችን ቤተሰብ እንድትሆኑ እንጋብዞታለን። አሁን በቀጥታ ወደ ፕሮግራሙ። ከሩቅ ሆኖ ሲመለከት የነበረው እጁን አስገባ፣ አሜሪካ እጁን አስገባ። ናታንን፣ ፍሩዶን፣ ናታንዝን ማለት የኢራን የሚታወቁ ትላልቅ የኒኩሌር ጣቢያዎች ናቸው። ሄዶ በራሱ ጊዜ የመታው እንዳውም ይመስለኛል እ ያ ቦምብ አንድም ቦታ ላይ አልተሞከረም። ያንም ቦምብ ለመሞከር ነው መሰለኝ እንዳውም እኮ ያደረጉት እንጂ ምን፣ እስቲ አሁን አሜሪካ ሄዳ እዛ ቦታ ላይ የመታችው መታው አወደምኩት ነው ያለችው ማለት ቃል በቃል ትራምፕ የተናገሩት አወደም ነው የኢራንን የኢራንን የኑክሌር ጣቢያዎችን አወደምነው ነው፣ ኦብሊትሬትድ ነው ያለው። ቃል በቃል ኦብሊትሬትድ ማለት ሙሉ በሙሉ ኮምፕሊትሊ አወደምነው ነው። እና ኮምፕሊትሊ አወደም ነው ብሎ የተናገረው ነገር ቢያንስ ቢያንስ አንድ የኑክሌር ጣቢያ የኑክሌር ማለት ቀላል እንትን አይደለም። ኒኩሌር ጣቢያን የአንድ ሀገር ኒውክሊየር ጣቢያ ሲመታ ቢያንስ ሊክ የሚያደርግ የሚፈስ እንትን አለ። አረሮች አሉ፣ እነዛ አካባቢውን ይበክሉ ነበረ። አይኢኤ እንደተናገረው ምንም አይነት ብክለትም አልተከሰተም ነው ያለው። ስለዚህ አሜሪካ ሄዳ የደበደበችው መሬቱን ነው የደበደበችው፣ ከላይ ያለውን ምንም እንኳን በንከር በስተር የተባለው ቢ ሁለት አውሮፕላን እስከ ታች ድረስ የመሄድ ችሎታ አለው ቢባልም ምንም አይነት እንትን ያደረጉት ነገር የለም። ጉዳት ያመጡበት እንትን የለም። ግን ሄደው ሰበብ በቃ ይመስለኛል ልክ ማለት እስራኤል እንድትደሰት ነው እንጂ ያንን ያደረጉት ምንም የመጡት ነገርም የለም። እዛ አካባቢ ልክ ያደረገና ማለት አረሩ ወቶ አካባቢውን የበከለውም ነገር የለም። ስለዚህ እነዚህ አይኢኤዎች በተደጋጋሚ እዛ ቦታ ሄደው እዛውን ያሉት አይኤዎች ቢሮ አላቸው እዛው ኢራን ውስጥ ተቆጣጣሪዎቹ የዓለም አቀፍ የኒኩሌር ተቆጣጣሪዎቹ እዛው ነው ያሉት እና ምንም አይነት ሊክ ያደረገ ነገር የለም እና ያሉት። ስለዚህ አሜሪካ ለምንድን ነው ጦርነቱን መጀመሪያ ዶናልድ ትራምፕ በቅርብ የተናገሩትን ከዛሬ አራት ቀን ነው አምስት ቀን በፊት ማለት ኢራንን ከማምታታቸው በፊት አስቀድመው እንዴት ትላላችሁ ፕሬዚዳንት፣ ይሄ ነገር ይቁም በሁለቱ መካከል ያለው ሰው ያልቃል ማዋል ነዋዮች ይፈሳሉ እና ብዙ ነገር ይበላሻል እና ጦርነቱን ለማቆም እስቲ ጥረት አድርጉ በሚሉበት ጊዜ እስቲ ይዋጉ ነው ያሉት። እስራኤል ትምታቸው ነው ያሉት ቃል በቃል አሁን ተመልሰው ግን እርቅ በመሀላቸው እርቅ ለመውረድ ነው እንግዲህ፣ ያው ለይምሰል። አንድ ለይምሰል ነው። ሁለት ደግሞ አሜሪካ ጥቅሟ ይነካል እዚህ ጋር አሜሪካ ጥቅሟን እያየች ነው አንድ ነገር የምታረገው። በቀደምም እንደዛ ብለን ያው በትንታኔ ላይ አውርተነዋል። ለነገሩ አሜሪካ ጥቅሟ የሚነካበት ቦታ ላይ ቶሎ ብላ መፍትሄ ትፈልጋለች። ስለዚህ አሁን በተለያዩ አቅጣጫዎች ነው የአሜሪካ ጥቅም የሚነካው። አንድ እስራኤል በጁን 13 በራሷ ጊዜ ሚሳኤሎችን ወደ ኢራን የተኮሰችው፣ ከዛ ወደ ኢራን መተኮስ ስትጀምር ኢራን ደግሞ እንካ ሰላምታ መልስ መስጠት ጀመረች። ከዛ እስራኤል እየመታች ያለችው ጀነራሎች ያሉበትን ሳይንቲስቶቹ የሚገኙበትን አካባቢዎች እያጠቃች እያጠቃች በመስተም መጨረሻ ላይ ምን ማድረግ ጀመረች? ወደ ቴሌቪዥን ጣቢያ ወደ ኒውክሌር ተቋማቱ፣ እንደዛ እንደዛ ነው። በቃ ሂደት በቀን በቀን እንደዛ ማድረግ የጀመረችው እና የኢራንን መዋለ ንዋይ እና የኢራንን ምጣኔ ሀብት ለማዳከም የተደረገ ጦርነት ነው ጀመረችው። ኢራን ደግሞ የዋዛ አልነበረችም። መልስ መስጠት እና የተለያዩ አካባቢዎችን እስራኤል ውስጥ የሚገኙ ከተሞችን ያው ድምጥማጡን አጥፍተዋለች። በአብዛኛው እንግዲህ ብዙ እንትኖች ነው የጠፉት እስራኤል ውስጥ አልተነገረም፣ እንጂ ብዙ ግንቦች ነው የፈረሱት። ብዙ የጋዝ ቦታ የነዳጅ ቦታ ያ ሁሉ ነው የተጎዳባቸው እነሱ እና አሜሪካ በስተመጨረሻ ላይ ግን መታ። እዚህ ጋር በሁለቱ መካከል ያለው ጦርነት ይብቃ ማለቷ ለምንድን ነው? ለምን ይመስላችኋል? አሁን አሜሪካ በክበስተር የተባለው ቦምብ ያንን አካባቢ ከመታች በኋላ ኢራን ደግሞ የአጸፋ ምላሽ እንትን ውስጥ የሚገኘውን ቋታር ዶሃ ውስጥ የሚገኘውን የአሜሪካ ትልቁ ቤዝ ምስራቅ መካከለኛው ምስራቅ ውስጥ የሚገኘው ትልቁም ቤዝ ነው ሚሳኤል። አጭር ርቀት የሚጓዝ ሚሳኤል ነው እዛ ላይ እየተኮሰችው እና ያንን ሚሳኤል ስትኮስ ደነገጡ፣ አሜሪካኖች ደነገጡ። ምክንያቱም መጀመሪያም በአሜሪካ ሴኔት ውስጥ ዶናልድ ትራምፕ ያደረጉት ከሴኔቱ እውቅና ውጭ ከፓርላማ እውቅና ውጭ ነው ያደረጉት ብለው በርካታ ሴኔቶች ሲነቅፉት እና ገሚሱ ደግሞ ሲደግፈው ሰምተናል። ስለዚህ ዶናልድ ትራምፕ ያደረጉት ስህተት ነው ብለው ነው እንትን የሚሉት። ስለዚህ አሜሪካ የአሜሪካ ወታደሮች እዚ አካባቢ የሚገኙትን ኢራን ለማጥቃት በምትሞክርበት ጊዜ አሜሪካ ቶሎ ብላ መጀመሪያ ጦርነቱ እንዴት ነው ይቁም ብለው ተጠይቀው እኮ ዶናልድ ትራምፕ አይ ይቀጥል ነው ያሉት። ለሰው አዝነው አይደለም፣ ለአካባቢው ሰው ወይ ደግሞ ለኢራን ወይ ለእስራኤል ሕዝቦች አዝኖ አይደለም። ይግፉበት ነው ያለችው አሜሪካ። ተመልሳ ግን የእነሱ ወታደሮች እንዳይጠቁ እንዳይጎዱ በኢራን እንዳይመቱ በማለት ነው። ይሄ ጦርነት ይብቃ ብለው በሁለቱም ለእስራኤል ጠቅላይ ሚኒስቴሩ ቢንያሚን ኔትንያሁም ደውለው ለኢራኑም ደውለው እንደዛ ጦርነቱን ሲዝ ፋየር ብለው ያስቆሙት በዛ ምክንያት ነው። ጥቅማቸው ስለሚነካ። ሌላው ደግሞ አሜሪካ ጥቅሟን እያየች የምታደርጋቸው ነገሮች ብዙ ናቸው። ለምሳሌ በዛ አካባቢ የሚተላለፈው ከሳውዲ አረቢያ የሚመጣው ነዳጅ ሁሉ የሚያልፈው በዚህ በሁቲና ሁቲዎች የሚገኙበት በዚህ በየመኑና በዚህ በኢራን አካባቢ ነው የሚያልፈው። ያ ነዳጃቸው በሰላም ወደ አካባቢው እንዲደርስ እንዳይስተጓጎል ነው። ለዛ ነው ማለት ጥቅማቸው ከዛ ጋር የተያያዘ ነው። ስለዚህ ብዙ ነገር ያለው አሜሪካ እንትን ጥቅም እንዳይነካ ለማድረግ ነው ጦርነቱ እንዲቆም የተደረገው። አሜሪካ እዚህ ውስጥ ለሕዝብ አዝና ወይ ደግሞ እዛ አካባቢ ላሉት መዋለ ነዋዮች እና እዛ ያሉት እንትኖች እንዳይጎዱ አይደለም። አሜሪካ ጥቅሟ ሊነካ ሲል ቶሎ ብላ ነው መፍትሄ የምታበጅለት። ምክንያቱም እነዚህ ሰዎች ከባድ ናቸው፣ ከባድ ናቸው። ሁለት ሁለት ሀገራትን አዋክተው ከመሀል የሚጠቀሙት ነገር አለ። አሁን እስራኤል እንድትመታ ነው የተፈለገው፣ ያንን ምክንያቱም ዶናልድ ትራምፕ ጆ ባይደን በተደጋጋሚ ለእስራኤል መሳሪያ ሲለግሷት እስራኤል ለእስራኤል ሲደግፏት ነው የምናየው የምንሰማው። ለህዝብ ማያዝ ነው ቢሆን ኖሮ እዛ ጋዛ ውስጥ ለሚያልቅ ህዝብ ነበረ የተኩስ አቁም። እዛ ከማን ጋር ነው አሁን? ኢራን እና እስራኤል እሺ፣ እንካ ሰላምታ ይለዋወጣሉ በሚሳይል እሺ። አሁን ጋዛ ውስጥ ለሚያልቀው ህዝብ ከማን ጋር ነው ጦርነት እያካሄደ ያለው እስራኤል? ህዝቡን እየጨረሰ ነው ያለው። ትምህርት ቤቱን ማለት የህክምና ቦታዎችን ትላልቅ እንትኖችን ሆስፒታሎችን ሁሉ እየመጡ ህዝቡ እርዳታ ሊወስድ ሲል ሁሉ እየገደሉ ነው ያሉት። ስለዚህ ያንን ነበር ማስቆም የነበረባቸው በኢራን እና በእስራኤል መካከል እሺ፣ ሁለቱም አገራት ናቸው፣ ይተኳኮሳሉ፣ ምንም ችግር የለውም። ግን ይሄ የጋዛ ህዝብ ምንም አይነት እርዳት እንትን የሌለው ምንም አይነት መሳሪያ የሌለው ምንም አይነት መልስ የሚሰጥበት ሚሳኤል የሌለው ምንም እንኳን ሀማስ ጠፍቷል። አሁን ሀማስ የተባለውና እዛ ጋዛ አካባቢ እንቀሳቀሳል የተባለው የት አለ አሁን? መች እስራኤል ላይ ተኮሰ? መች እስራኤል ላይ ሚሳኤል ላከ? መች እስራኤል እንደበደበ? ግን እስራኤል ሆነ ብላ እየደበደበች ያለችውን የዓለም ህዝብ ይሰማል። ከአውሮፓ እስከ ኤዥያ ከኤዥያ እስከ ላቲን ከላቲን እስከ አሜሪካ ድረስ አፍሪካን ጭምር እኛም እንሰማለን፣ እነሱም ይሰማሉ። በየቀኑ ይህን ያህል ሰው አለቀ፣ እስራኤል እንደዚህ እየደበደበች ነው ይሰማል። በየወቅቱ ያንን ነበር ማቆም። ለህዝብ የሚያዝኑ ቢሆኑ ኖሮ ያንን ነበር ማቆም የነበረባቸው። ስለዚህ አሁን ለማንኛውም አለቀ፣ ጦርነቱ ተባለ። ለጊዜው ነው እንግዲህ። እስራኤል ያው እንደለመደችው እስራኤል ማለት እሷ በስ ምንም አይነት እንትን የላትም ርህራሄም የላትም። ሰው ሲያልቅ እንዳውም ደስ ይላታል መሰለኝ። እና አሁን ታረቁ ተባለ። አለም ማለት እርቅ አይደለም፣ ያው ሲስፋየር ነው የተባለው የተኩስ አቁም ነው የተባለው ዶናልድ ትራምፕ አስቆሟቸው። ከአስቆሟቸው በኋላ ራሱ እስራኤል ብዙ እንትኖችን ተኩሳለች፣ ሚሳኤሎችን ወደ ኢራን ተኩሳለች። ኢራንን መልስ ሰጥታለች። በዚህን ጊዜ ምንድን ነው ያሉት ዶናልድ ትራምፕ ወጥተው አሁን ተኩስ አቆሙ ተረጋግጠዋል፣ ብለዋል። ነገር ግን አሉ ሁለቱም ያደረጉት አናደውኛል። ማለት እስራኤልም ያደረገችው ኢራንም ያደረገችው። ምክንያቱም ተኩስ አቆሙ ከተባለ በኋላ ነው እስራኤል የተኮሰችው፣ ተመልሳ ደግሞ ኢራን መልስ መስጠት ነበረባትና መልስ ሰጠች። ያ ነው እንግዲህ አናደውኛል ብለው የተናገሩት እዛ ላይ ነው። ስለዚህ አሁን ለማንኛውም ቆመ፣ ተኩስ አቆሙ ተደረገ አስራ ሁለት ቀናት በተከታታይ የሚሳኤል እንካ ሰላምታ ኋላ ሁለቱም አሜሪካና እስራኤልም ያው ተኩስ አቁም አደረጉ። አሁን በኢራን ውስጥ የሚገኘው ሕዝብ ግን እኛንን ድል የነሳ ነው ድል የእኛ ነው ነው ያሉት ሰላማዊ ሰልፍ ወጥተው፣ ምክንያቱም እኛ የሰው ሀገር ላይ ጥቃት አላደረስንም የጀመሩት ራሳቸው ናቸው እኛ ተከላከልን። በመከላከል ውስጥ ታዲያ ብዙ ጉዳቶችን እስራኤል ላይ አድርሰናል። ስለዚህ እኛ አሸናፊ ነን ነው ያሉት። በተቃራኒው ደግሞ የእስራኤሉ ጠቅላይ ሚኒስቴር ቤንያሚን ኔታንያሁ ምንድን ነው ያሉት? ለህዝብ ወጥተው እኛ አንበሶች ነው ያሉት። የአንበሳው መከላከያ ሰራዊታችን ድል ነስተዋል ነው ያሉት። ምክንያቱም የኢራንን የኒኩለር ጣቢያዎችን እንዳልነበረ ስላደረገ እኛ አሸናፊዎች ነን ብሎ ነው የተናገረው። ለማንኛውም አሸናፊው እስራኤል ይሁን ኢራን ይሁን አሜሪካ ትሁን፣ ያው ፍርዱን ላንተ እንሰጣለን። ለማንኛውም ነገሩ ግን በሁለቱ መካከል የተጀመረው ጦርነት በእስራኤል ተንኳሽነት ነው። እስራኤል ነች የጀመረችው። እስራኤል ነች ለስንት ዓመታት እኮ ነው። አሁን ብቻ አይደለም። እስራኤል በተደጋጋሚ እኮ እነዚህ ጀነራሎችን እነዚህ ሳይንቲስቶችን የኢራንን አሉ የሚባሉ ፒመስ የተባሉ ጀነራሎችን ስትገልባት እን ስታደርግ በተደጋጋሚ ብዙ ጊዜ የምትሰራቸው ነገሮች በቃ ተንኮል ብቻ ነው። ኢራን ላይ በአንድ በኩል ሲታይ የመንፈስ ቅናትም ይመስላል። ምክንያቱም እነዚህ ሰዎች የመጠቁ ናቸው፣ ከእስራኤል የተሻሉ ናቸው። እስራኤል መሳሪያ በድጋፍ ነው የምታገኘው በእርዳታ ከአሜሪካ። እችኛዋ ግን ኢራን የምትባለው ሀገር ማዕቀብም ስላለባት ማዕቀብ እኮ ለረጅም ዓመታት ነው እኮ ማዕቀቡ አሁን ተቀምጦባታል። ነዳጅዋን ሁሉ እኮ ለዓለም ሕዝብ መሸጥ አትችልም ለጎረቤቶቿና ለኢራንና ለሩሲያ ብቻ ነው የምሸጠው እና ያ ሁሉ ማዕቀብ እያለባት ግን የተለያዩ ሚሳይሉ የተለያዩ አይነት ዓለም የሌለውን ሚሳይሎች እያመረቱ በአገር በቀል ሚሳይል ነው ራሳቸውን ሲከላከሉና እስራኤል የእስራኤል ከተሞችን ሲያወድሙ የነበሩት እና በዛ በጣም በዛ በጣም የሚደነቁ እንትኖች ናቸው። ስለዚህ አሁን ኔትንያሆ እርዳታም እየወሰደ መሳሪያ ከአሜሪካ ከአውሮፓ እየወሰደ ነው የአየር መቃወሚያ ሁሉ ኤርዶም የተባለውን እና ሌሎች ዴቪድ ስሊንክ ነው የሚባለው እነዚህ እነዚህን ሁሉ እንትኖች መቃወሚያዎች ከአሜሪካ ነው ያገኘችው። ሚሳይሎችን ከአሜሪካን ያገኘችው፣ የአየር አየር የምትደበድብበትን የጦር ጀቶችን ከአሜሪካን ያገኘችው። ግን እነሱ በራሳቸው ኢራኖች በራሳቸው አገር በአገር በቀል ያመረቱትን ነው ሲጠቀሙና እስራኤልን አፈር ድሜ ያበሉ የነበሩት። ስለዚህ በአንድ በኩል እነዚህ በጣም የሚደነቁ ናቸው። ለማንኛውም አሁን ጦርነቱ ተገባደዋል። የኢራን ሕዝብ ጨፍረዋል። አሜሪካ አሜሪካ ያደረገችው ግን ትክክል አይደለም። አሜሪካ ጣልቃ መግባት አልነበረባትም። ጣልቃ ከመግባት ይልቅ አሁን እንዳረጉት ሁለቱን ተኩስ አቁም እንዳረጉት ቢያረጉ ኖሮ ነበር ጥሩ። አሁን ግን ምንም እንኳን ተኩስ አቁም በሁለቱ መካከል ቢደረግም፣ ኢራን ግን ለተገደሉት ጀነራሎቿ እንደገና ለተደበደበችው በአሜሪካ መልስ መስጠቷ የማይቀር ነው። ያው ወደፊት እሱ የምናየው ይሆናል። በሌላ በኩል ደግሞ አሜሪካ ተገዳ ነው ይህን ጦርነት ማለት ወዳ ሳይሆን ተገዳ ነው ይህን ጦርነት ማለት በሁለቱ መካከል የሚካሄደውን የሚሳኤል ልውውጥ እንዲያቆሙ ያደረገችው ተገዳ ነው እንጂ ፈልጋ አይደለም። እነሱማ እንዳሰቡት መጀመሪያ ኢራን የዋዛ መስሏቸው፣ ኢራንን የነካኩት መጀመሪያ ኢራን በቃ እንደሌሎቹ እንደ ኢራቅና እንትን ቀላል መስሏቸው ነው። ማለት ጦርነቱን በእስራኤል ጀማሪነት ተጀምሮ በአሜሪካ እንዲያልቅ ማለት ዓላማቸው እንደዛ ነበረ። ግን ያ ሳይሆን ቀረ። ምክንያቱም ኢራን የዋዛ አልነበረችም። የሰራቻቸው የሚሳኤል አይነቶች አልፋታ የሚባል እና ሌሎች፣ አልፋታ ዋን ቱ ትሪ ሶስት ሶስት፣ የአልፋታ ራሱ ሶስት አይነት፣ አንዱ አንዱ አንድ ሺ ሁለት መቶ ኪሎ ሜትር የሚጓዝ አንዱ 1400-1500 ኪሎ ሜትር በሰዓት የሚጓዝ ነው የሰራችው። ከዛ በኋላ ደግሞ ሌሎች ሌሎች አዳዲስ ያልተነገሩና እንትን ያላሉትን ማለት የአሜሪካ ዴቪድ ስሊንግ እያለ ኤርዶም እያለ መቆጣጠሪያዎቹ እንትን መቆጣጠሪያዎቹ እነዚህ የራዳር መቆጣጠሪያዎቹ እያሉ ለሱ ሉልፏ እንዴት አለፈ ያራሱ ግራ እየገባቸው ነው። እንዴት ያንን ኤርዶም እና ዴቪድ ስሊንግ የተባለውን የአየር መቃወሚያ እንዴት የኢራን ሚሳይሎች ጥሰው መግባት ቻሉ እና ጉዳት ሊያደርሱ እንደቻሉ እስከዛሬ ድረስ እየደነቃቸውና ያንን እየተመራመሩ የሚገኙበት ሁኔታ ላይ ነው ያለ ነው። እንዲሁም መጀመሪያ እኮ እንትና ማለት የጠቅላይ ሚኒስትሩ የእስራኤል የተማመነው አሜሪካ የሰጠቻቸው እነዚህ አየር መቃወሚያዎች አሉ አይደለም? እነዚያን ነው የተማመኑት ከኢራን ከሚሰነዘርብን ጥቃት ይከላከልላል ብለው ያንን ነው እነሱ እንትን ያሉት። ግን ያ ሳይሆን ቀርቶ በተቃራኒው ኢራን ስታሽመደምደው እና ኢራን ያንን እነሱ የተማመኑበትን ጥሳ ስትገባ ደነገጡ፣ ተደናገጡ። ከዛ በኋላ ነው በቃ ማለት እስራኤል እንትን ማድረግ የጀመረችው በደንብ መምታትም የጀመረችው እስራኤል የምታደረገው የምትመታቸው ቦታዎች ሁሉ ተጠንተው በሞሳድ ሞሳድ ከዛው ከሀገራቸው ከኢራን ሀገር ውስጥ ሰዎች በገንዘብ እንትን ተብሎ እነሱ በሚያደረጉት እንትን ነው፣ አሻጥር ነው። ኢራን ኢራንን እንደዛ ብዙ ህንፃዎችን ልትመታባት የቻለችው እንጂ፣ እስራኤል እርግጠኛ ነኝ እስራኤል እንደዛ በሞሳድ ባትጠቀምና ልክ እንደ እስራኤል እንደተኮሰችው እንደ ኢራን እንደተኮሰችው ቢተኩሱ ኖሮ አሉ የሚባሉ ቦታዎችን ሊመቱ አይችሉም ያ ነው እንግዲህ ለዛሬ ያለን እሺ